እውነት አብርሽ ተግማማ፣ በጣም ተግማማ። አረ ወደ ራስ ተመለስ። የእውነት በጣም ተግማማችሁ፣ አንተና ሄርሜላ በጣም ነው የተግማማችሁት። ወጣቱ ከእናንተ ምን እንዲማር ነው? ዝሙትን፣ ይሄ ልክስክስነትን እንዲማር ነው ወጣቱ? በዚህ ልክ የወረደ ነገር ለወጣቱ መልቀቅ ማለት ምን ማለት ነው? በጣም ነው የሚያሳፍረው። አብርሽ በዚህ ልክ ወርደ መገኘት የእውነት ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የምትክየይቱ ቤተሰቦች እንዴት አመሻችሁን የኔ ቅመሞች ሁሉ ሰላም ሁሉ መልካም ነው ወይ እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር የተመሰገነ ይሁን እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝህ ትረፍረፍ እንድልኝ መኞቴ ነው ማለት ነው። ቤተሰቦቼ ዛሬ እንግዲህ አንድ ቪዲዮ ከነአብርሽ ቤት ሁላችሁም ደንግጣችኋል ብዬ ተስፋ አደርጋለሁ። ምክንያቱም ያስደነግጥ ነው በዚህ ልክ ወጣቱን ምንድን ነው የአብርሽና የሂርሜላ ሁኔታ ለወጣቱ ምንድን ነው የሚያስተምረው? ከነሱ ወጣት ነው በብዛት እነሱ የሚከታተለው ና ምን የሚያስተምር ነገር ነው ለወጣቱ እየለቀቁለት ያለው? አብርሽስ በዚህ ልክ ለምንድን ነው የወረደው? በዚህ ልክ አብርሽ ተግማማ። ወደ ራሱ ቢመለስ የእውነት ቤተሰቦች፣ በጣም የሚያስጠላ ቪዲዮ ነው ሄርሜላ እና አብርሽ የሚሰሩት ማለት ነው። እና በጣም ነው የሚያሳፍረው ከአብርሽ የማይጠበቅ ነገር ነው ቤተሰቦቼ። ሁላችሁም ያው ደንግጣችኋል እና በዚህ ልክ እንደዚህ ወርዶ እንደዚህ አይነት ቪዲዮ መስራት ተከቸ ስትሉ እሷን እራሱ ተከትሎ ገጠር መግባት ማለት አስባችሁታል? አብርሽ የእውነት ትዳሩ የሚፈልግ ነው? እውነት እውነት ሩታ እንኳን ፍርድ ቤቱ በሰጣት ቀጠሮ እንደው አስባበት እንኳን አሁን ወደ ሀብርሽ እንድትመለስ የሚያደርግ ቪዲዮ ነው አብርሽ እየለቀቅ ያለው? ሄርሜላ ጋር መለጣጠፍ በዚህ ልክ ምንም ምንም፣ በቃ እኔ እንጃ። እንደዚህ አይነት ቪዲዮ እኔ ልክ ነው ብዬ ለራሴ መቀበል ይከብደኛል። ቤተሰቦቼ የእውነት ሩታ ታሳዝነኛለች። እንደው አሁን እንመለስ እንኳን ብትል የሆነ በቃ እኔ እንጃ ሚስቱ እንድትመለስ የሚያደርግ ቪዲዮዎችን አደን የሚለቅ ሲቀጥል እንደዛ ጥርስ በጥርስ ሆኖ ገጠር ተከትሎ ሄርሜላን ተከትሎ ገጠር መግባቱ ገጠር መግባቱ ሳይቀር ደግሞ እንደዚ አይነት ቪዲዮ መልቀቅ ምን ይባላል? ቤተሰቦች የሆነ በጣም ነው የሚያሳፈረው አብርሽ። በመጀመሪያም እንደዚ አይነት ነገር ስለሚፈልግ ነው። ትዳሩ ላይ ፎከስ አድርጎ መስራትና ትዳሩ ማስተካከል ያቃተው እንደዚህ አይነት የተንዘላዘለ ነገር አብሪሽ ስለሚፈልግ ነው። ቤተሰቦች እና የዛሬ ቪዲዮ የእውነት ያሳፍራል። የእውነት አብርሽ ምንም ምን እንጃ ምንም የዩቱብ ስራ ቢሆን ራሱ እንደዚ አይነት ቪዲዮ ባትለቁ፣ ይሄ ወጣቱን ማስተምር፣ ይሄ ስነስርዓት የጎደለው ቪዲዮ እየለቀቃችሁ ሚዲያውን ባትረብሹ ጥሩ ነው ብዬ ነው ማስበው። አብርሽ ደግሞ የእውነት ከሄረሜላ ጋር ተግማማ ይገልጸውም የእውነት እንደ ብክትክትን ያሉ አበርሸ ከሄረሜላ ጋር ተግማማ። የእውነት ነው ወን በአንድነቱ የሆነ ግንኙነታቸውን ገልጸው ሎዴንሱም ለቤተሰብም አንድነቱን በቃ እነዚህ ልጆች ፍቅረኛሞች ናቸው ወን ደግሞ ባለትዳር ናቸው ባልና ሚስት ናቸው ብሎ ሰው ራሱን አሳምኖ እንዲያዎቹ ብታደርጉ። ከዛ ውጭ እንደዚ አይነት ቪዲዮ ለቃችሁ ወጣቱ ከእናንተ ምን እንዲማር ነው? በእናንተ እድሜ ክልል ውስጥ ያለ ወጣት ነው እናንተን የሚያወደን ስለዛ፣ ወጣቱ ከእና እናንተ ምን እንዲማር ነው እንደዚህ አይነት ቪዲዮ የምትለቁት? አብርሽ ራሱ የእውነት አሁን ሩታ የተሰጣት የፍርድ ቤት ቀጠሮ እንደው ልመለስ ብትል ራሱ በዚህ ልክ ከሄርሜላ ጋር እየተሻሸ ጭራሽ እንደዚህ የሆን የእውነት ልቧ ተመልሶ የምትመለስ ወደ አንተ ይመልሰው ነገሯ አንተ ትዳር የምትፈልጊ አይነት ሰው አደለም። ለዛም ነው በዚህ ልክ እና ገጠር ንግባ ስትል ምትገባ እና እዛ ስትል ሄርሜላ አብራ የምትሄድ ና እንደዚህ አይነት ቪዲዮ የእውነት ቤተሰቦቼ ያሳፍራል። በእውነት በጣም ያሳፍር ነው አብርሽ። የሌለን የተግማማው የሌለ አረቆ ፍጠን በላ አብርሽ፣ እንዲህ ወንድልሽ ኮስተሩ ኮስተር ነው እንደሚጠቅምና የሚጎዳን ጠንቅቀህ እወቅ እንጂ ሄርሜላ ጊዜያዊ ነው የቀረበች። የእውነት ነው የምልህ ጊዜያዊ ነው የቀረበች። ምናልባት ፌመስ ስለሆንክ ልትፈምስብህ ወይም ደግሞ ታዋቂ ልትሆንብህ ነው የቀረበች እንጂ ሌላ የእውነት ሄርሜላ እንዳይመስልህ። አንተ ግን በጣም እኔ እንጃ፣ ሰው ካከበረ እየወረድክ እታች እየሆንክ ነው አብርሽ። በዚህ ንክ መግባማት ጥሩ አይደለም። በዚህ አይነት ቪዲዮ ደግሞ ለወጣቱ ምን ያስተምር ነው የምትለቁልን? በእናንተ እድሜ የክልል ውስጥ እኮ ያሉ ናቸው እናንተን የሚያዩት ትዳር እንደዚህ ነው። ዝሙትን ነው የምታስተምሩት ለወጣቱ። ንክስክስነትን ነው የምታስተምሩት። ሚስቱን ፈቶ ከሌላ ሴት ጋር የሚጋደም ወንድ እንደዛ እንዲሆን ነው በአብርሽ ለወንዱ እያስተማርክ ያለው በአንተ እድሜ ክልል ያለው እንዲማር እያደረግክ ያለው እንደዚህ አይነት የዩቱብ ስራ የለም ቤተሰቦቼ የእውነት ንምላችሁ እና የዛሬው ቪዲዮ በጣም ያሳፍራል አብርሽ ከአንተ የማይጠበቅ ነገር ነው በጣም ነው የሚያሳፍረው የእውነት ቤተሰቦቼ ምን ይባላል